እኔ ውሸት አንሳው አይመቸኝ ጌታን በጣም ነው የሚጠላው። ውሸት አንሳው ማለት ነው ኦኬ። እና ብዙ አትዋሽ ደግሞ ብዙ ውሸት ውሸት አውሪያለሽ እና አራ በኢየሱስ ስም አራ ወቀው። እኔ በጣም ነው የሚደብረኝ ነው የሚልሽ። እሺ እና ውሸት አትዋሽ እና አንድ ሰው ተገናኝተሽ መልካም ቀን ያሳላፍሽ ሰው ክፉ ነገር አትናገሪ። ክላስ እነሱ ስራ እየሰሩ ነው እሺ። ሰላም ናቸው እነሱ። ምን ትመስላለሽ ወናታችሁ? እኔ ድሮም ነው ማትማቺ የማይሆን ነገር ፖሊስ ማጣ

ሩታ ተለያይቷል ብላችሁ እያሰባችሁ ከሆነ በጣም ተማለ ተሳስታችኋል። ገባችሁ እየጠጣችሁ አብርሽና ሩታ አንድ ናችሁ። ኦኬ እየጠጣችሁ ነው ምላችሁ። አባቴ በጣም ነው የሚገርመኝ። ለማንኛውም በጣም ነው የማከብራችሁ ይህን የሆነች ሴት ማለት ነው ማለት